እባካችሁ፣ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ፣ ምሳጥብ የልጆቹን ነው ማለት ነው። ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጥፋ ጥንጥየ ነበርኩ እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም ተወው። ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዚያው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 ረብሻ ሲፈጠር ምንድነው፣ ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር ነኝ። እንትን ነበርኩ ላይ አበራሪ ነበርኩ እኔ ወደ ውስጥ ስምን መለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አረ ምንድነው፣ በዚህ ውጡ፣ በዚህ ወረዱ፣ እንዲ ጎንበስ በሉ፣ እንትን ተኙ፣ ተንበልበሉ ምናምን ይሉናል።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 መኪናውን ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳ። ልክ በእግራችን እየህርን እያለ እንትን የአይናቸው ብቻ እንድትታይ ሌላቸውን ሸፈኑ። ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ ጸጉራቸው እንት ሲሉት እንዲህ እንደሹ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን መንገዱ ያልቅም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 እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንሽ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም፣ ሁሉ ከዚያ እየወረወሩልን ይወረወሩልን እያነሳን እንበላለን። ይወዳ አይደለም ይርበናል። ምንጠጣ ውሃ ስነጣ ደግሞ በለበስ ነው። ልብስ እየዘፈዘፍ ነው። ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ፣ የተንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር ልብሳችን። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል ያቀርነው ጊዜ እስከዚህ ነበር። ምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀመር ዳይ ምናምን አሉና፣ መጀመሪያ ላይ ልብስ ነው አውልቆ የታወን ሙሉ ልብሳችን እናውልቀን ነው እንግዲህ። እንደንተን ሶስቶቹ የአራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድ ነው ታኛ ለኝ ታኛው፣ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ፣ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ፣ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ የሚተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህፀኒ ከተጨቀጨቀ በኋላ ምንም አያስታውስም። የት ትጣል ምንሆን ግን ምንድን ነው፣ በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ። ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙልጭ አርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው? እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስ ሪያል በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች ቁምጣ እንደው ያላስ ለብሰኝ ቁስሉ ማለት ነው። እንዲህ ክፍቱን አርጊ ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለብስኳት አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ የመከለ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው ከዚህ

ይብላኝ ነ ንጀብእዬየርኩኝ ገዛየር አርኝ አላቃኝ ሀገርም እንዳልጠየቅ ምኑን ልጠይቃቸው? በቃ ውስጤ ተጨነቀው። ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዚያ አባቴን የምልህ ዩኒቨርሲቲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ ሂጅ፣ ሌባ ወስዶብኝ ነው፣ እስኪ እኔ እባክህ ግዛ አለኝ ያልኩህ ስለው አምሳ አምሳ ብር አምሳ አምሳ ብር የሚል ሳናገኝ ከሱ ላይ አምሳ በግ ከፍሎ ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ሌን ዲጅሽ ሊል ብሎ ዩኒቨርሲቲ ዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚያ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንድገባ ማኅፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት እንደ ኢንፌክሽንም ፈጥሯል መሰለ ያው ብዙ ቀን ስለቆየ፣ ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡም ሲሉ መጨረሻ የልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ አበርኩኝ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 አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ ማርሽ የሰጡ ስሽ አደረጉ፣ ተወለደ። ከተወለደ በኋላ በጣም ራበኝ፣ በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት፣ በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶችንም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 ይኸው እነዚህን ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለውን እና ይህንን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። የምታይወት ነው ደረ ኮሸሩ ነው። አሁን ቅድም እንዳውም ሳዘጋጅ ነበረ ኮሸሩ እዚህ አለኝ ዘዝፌ ነው ምን ነው ይሄ? አሁን የራስ ወራስ ብሏል የዘፍዝፍ ነው ስለቆየው ቅድም ነው እናንተ ቀረጻ ለታስተ እያዘጋጃችሁ ያለ የዘፍዝፍ ማለት ነው። የዘፍዝፍ ቃለ በኋላ ለልጄ ምንድን ነው ፍትፍት አርግ ነው የሚበላት አለው እሱ የሚበላት ይችን ነው እና ሙዝብና ንገዛለት አለው። ብስኩት መጠለያ ያስፈልገኛል። አሁን ይሁን ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው የሆነ ነገር ሆነ። የልጃውን ወደ ሶስት ወር አለፈ። ሰው እንድንኮታጠሩ ማለት ነው። መታጠቢያ ሰዓት የለም። ብቻ ቃላት የለኝም። በ የድረሱ ለኝ ም አንድ በ ወደ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? እውነት ለመናገር በጣም የራበኝ ነው። በቃ ራ ኤችኦኤች ሞተር ዘይት ለአፍሪካ መልካም ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤችኦኤች ሞተር ዘይት፣ ኤችኦኤች ግሪስ፣ ኤችኦኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 247 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ እቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። የብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም የኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ፣ የት ነው ያለ ነው፣ የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ሕይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህጻን ልጅ ወደዚህ አምጥታለች። የዛ ህጻን ልጅ ተስፋውስ ምንድን ነው? ነገስ የሚመለስለት መልስ ምንድን ነው? ይህ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፍ ነው። ያው ሰው ስትሆኝ ትፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በእርግጥ ላያስችል አይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉ ና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነው ና በጣም ከባድ ነው የብርቱካን ቪዲዮን ቁጭ እየሳዩ እውነት ለመናገር አንደበት የለኝም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 እንኳን ደህና መጣሽ በርቱካ፣ እንኳን ደህና መጣሽ በርቱካ፣ እንኳን ደህና መጣሽ። በጣም ነው የምታምሪው መሰለኝ፣ በጣም ቆንጆ ከለሯ እራሱ እንዴት እንደሚያምር መሰለኝ። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጂው ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው ያን ጊዜ እንዴት አሳለፍሽው? ስትሄጂ እንዴት ነበረ? ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት ያ ሶስት መቶ ብር የሆነ ቦታ ላይ አይደለም አድርሶ የሚመልሰኝ ነው፣ አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቼ በብሌን ጓደኞቼው በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ለአንድ አመት ተብሎ ሶስት መቶ ብር ነው ተደር የተሰጠኝ ነበር። ስንት ነበር ትራንስፖርት? ሀምሳ ብር ነበር። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለ ሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮች የሚሸፍኑ ኢቨን ወደ ስራ ሱ ይገዙልኝ የነበሩ ጓደኞች ነበር፣ ከጎን ያሉት ማለት ነው። ከዛ በኋላ ሁሉ ነገር አለፈ፣ ና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው? አዎ ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ ወረ ሶስት ሰዓት ዘጋብኝ መመለስ አልፈልግ እንዴ ወጣሁኝ። ወጣሁኝና ይሆነ የሚሮራጣ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃራ እንደዚህ ተኩስ የተነሳ ማለት ትሄዳላችሁ፣ በቃ በዚህ ሂዱ ነው በዚህና እንትን በሉ፣ እዚያ ጋር ግቡ ምናምን ሲሉን እኛ በሰዓቱ ተኛን። ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርደን፣ እራሳቸው ራሳቸው መኪና ገባ። የነሱ መኪና ምን እንደሆነ ማራሽ የሚፈጥሩ ሰዎች በመጡበት መኪና፣ አዎ፣ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካው ውስጥ፣ ምንም ነገር ሳይፈጠር፣ አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ፣ ትታጠቃላችሁ፣ አለበለዚ ያሰብነዋል። እሱን እንሰራለን፣ አብረን እምናየው ይሆናል እያሉ። የት ነበርስ የምታድሩት? እዚህ ወጪ ላይ ነው ብዙ ጊዜ ዛፍ ነበር እንዴት፣ አካልል እንትን ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው ማለት መቀስ፣ ምን እንሰና ከነበር ከአንድ ዓመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው ልብሳችን ካወለቁ በኋላ ሰልፍ ሲያዙ፣ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ አንድ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታወስም። ደንዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ንቁፋን እየጎተትኩ ሁሉ ጀመረ የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ ምን ሄደው አንቺን እኮ ቆጥቼ ሻለ ድምፅ ስጥልኝ። እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞ ነገ ነገ ወዲያ የተሻለ ቦታ አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ እደርሳለሁ ብዬ አሰብኩት ስለል በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ወይ ለገን ጉድ ያስደን ነው ነው ምንድነው? ማድረግስ የምችለው በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛውም ሰው ነው። በቃ አለሁ እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ፣ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ አደጋ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ አንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም፣ እሱ ባይኖር ይህን ያለ እንትን አደለም ነበር ማለት ልጅ ስትይ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ። ልጅ ልጅ ነው እንጂ እራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ፣ ካልሆነ ደግሞ እኔም በሽተኛ በሽተኛ እንዴት ነው የማደርገው?

እንደዚህ መከሆነ ሽላን ለዚህ ያሳደጉሽ ቤተሰቦች በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ? ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? ከኔ ወንድም መፈልጋለም በቃ ትምህርቴን ነው መማር የምፈልገው። ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጀን በጎን አይኑን እያየው ይህ የተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፍ እንዳንድ ያገኙ የተሻለ ህይወት እንድደርስ ነው ምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻችን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ክራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ እራስሽን እስክትቋቋሚ ድረስ የአንድ አመት የቤት ክራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም። ጡት በላሻል። እውነት ነው። እናት ስንሆን ደግሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ። ራብ መጥፎ ነው ይባላል። እውነት መጥፎ ነው በጣም። ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይ ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያብረክትልሻል። በጣም ትምህርትሽን ትወጃለሽ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽ ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር። እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰገናለሁ አመሰግናለሁ ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን በጣም ነው የማመሰግነው እወዳችኋለሁ አከብራችኋለሁ እና ነገ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል ደግሞ አደርገዋለሁ እናምናለን እኛም የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ እሑድም በኢቢኤስ ይቀጥላል መልካም ጊዜ